ከ150 ሺህ በላይ ንጹሃን ሞተዋል። ከ14 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅሏል። አንድ ሀገር በራሷ ልጆች እጅ ወደ ፍርስራሽነትም እያመራች ነው። ይሄ የሱሪያ የዩክሬን አሊያም የጋዛ ጦርነት አይደለም። በሱዳን የሚካሄድ የእርስ በርስ መተላለቅ ታሪክ ነው። ውድ የተረክ ሚዲያ ቤተሰቦች በዛሬው ዝግጅታችን በገዛ ልጆቿ እየፈራረሰች ስላለችው ሱዳንና ከጀርባው ስላለው ሴራ በተመጠነ ቆይታ ብዙ እናጋራችኋለን። ቻናላችንን ሰብስክራይብ፣ ላይክና ሼር በማድረግ አብራችሁን ሁኑ። እንደ አውሮፓውያን አቆጣጠር በሚያዝያ 2023 በሱዳን ወታደራዊ መንግስት ተቀናቃኝ ወገኖች መካከል የእርስ በእርስ ጦርነት ተጀመረ። ግጭቱ የሱዳን ጦርን በሚመሩት ጀነራል አብዱልፈታህ አልቡርሃን ጦር እንዲሁም በፈጥኖ ደራሽ ኃይል መሪው ጀነራል መሐመድ ሐምዳን ደጋሎ አርኤስኤፍ ተብሎ በሚጠራው ጦር መካከልም ነበር። የግጭቱ ዋነኛ መነሻ የነበረው አርኤስኤፍ የሱዳን ጦር ኃይልን በሁለት ዓመት ጊዜ ውስጥ እንዲቀላቀል በአልቡርሃን የቀረበውን እቅድ፣ በቅጽል ስማቸው ሄምቲ ተብሎ የሚጠሩት የአርኤስኤፉ መሪ ሐሳቡን ሳይቀበሉት በመቅረታቸው ነበር የውህደት ሐሳቡን ከአስር ዓመት በላይ በሆነ ጊዜ ውስጥ እንዲከወን እንደሚፈልጉ በመግለጻቸው የሁለቱ ጦረኞች አለመግባባት ወደ ተካረረ ደረጃም አመራ። ሌላው የግጭቱ ምክንያት ጦሩ ከተዋሃደ በኋላ ማኒምራው የሚለው የሥልጣን ሽኩቻም ነበር። ቆይተው ሱዳን ሁለት ዓመት አልፎትም በማይቆም የሳት ወላፈን እንድትገረፍ እያደረጋት ያለውን መተላለቅም ፈጠሩ። ከዚህ ሁሉ በፊት ግን ሱዳንን ለ30 ዓመታት ቀጥቅጠው የገዙት ኦማር ሐሰን አልበሸር በ2019 በህዝብ ዘንድ ከፍተኛ የተባለ ተቃውሞ ተነሳባቸው። በዚህ ጊዜ ነው እንግዲህ ለአመታት የአልበሸርን አስተዳደር በታማኝነት ሲጠብቁ የነበሩት ሁለቱ ጀነራሎች በጋራ የአልበሸርን ከስልጣን መወገድ ያወጁት። ከአልበሸር መወገድ በኋላ የሱዳን ህዝብ ሲቪል ዲሞክራሲያዊ መንግስት እንዲቋቋምና የታገለውም ለወታደራዊ አገዛዝ እንዳልሆነ በአደባባይ ጭምር በሰልፍ መጠየቅ የጀመረው። ይሄ ሰላማዊ ሰልፍ ጥሪ አልዋጥ ያላቸው ሄመቲ ርህራሄ የለሽ ነው የሚባልለት ጦራቸውን ልከው ለሰልፍ የወጡ በርካታ ዜጎችንም ገድለዋል። ከዚህ እልቂት በኋላ ነው በርካታ ሀገራት አዲስ ሲቪል አስተዳደር በሱዳን እንዲመሰረትና ሁለቱ ጀነራሎች ከተቃዋሚ ወገኖች ጋር እንዲነጋገሩ ጫና ማሳደር የጀመሩት። ከዚህ በኋላ ነው እንግዲህ ከወታደራዊ አመራሮቹና ከሲቪል አመራሮቹ የተወጣጡ አካላት በአንድነት የሱዳንን መጻኢ ጊዜ በጋራ ለመወሰን የተስማሙ፣ በአዲሱ የሽግግር መንግስት አስተዳደር ውስጥም ሶስት እኩል የመወሰን አቅም ያላቸው ሰዎች ተሰየሙበት። ከሲቪል ወገን የመጡት አብደላ ሐምዶክ ጠቅላይ ሚኒስትር ተደርገው ተሾሙ። የአዲሱ አስተዳደር ዋና ስራ ሱዳን አመት ከዘጠኝ ወር ከሚጠጋ ጊዜ በኋላ ልታደርግ ላሰበችው ምርጫ ሀገሪቱን ማረጋጋትና ማዘጋጀት እንደሆነም ተነገረ። ጥቂት ጊዜ ቆይቶ ግን ሁለቱ ጄኔራሎች በጠቅላይ ሚኒስትሩ ላይ ተጽዕኖ ማሳደርና ስራቸውን በአግባቡ እንዳይከውኑ በማድረግ ችግር መፍጠር ጀመሩ። በዚህ የተነሳ አብደላ አምዶክ ከስልጣናቸው ለመነሳትም ተገደዱ። ከዚህ በኋላ በሱዳን ውስጥ የሁለቱ ጄኔራሎች ተጽዕኖ አይሎ ዲሞክራሲያዊ አገዛዝ ለመጠየቅ ወደ አደባባይ ለወጣው የሱዳን ሕዝብ ወታደራዊ አገዛዝን ብቻ አማራጭ አድርገውም አቀረቡ። በሱዳን የእርስ በርስ ጦርነት እስካሁን ከ150,000 በላይ ንጹሐን ሕይወታቸውን አጥተዋል። ይህ ቁጥር በሩሽያና ዩክሬን ሦስት ዓመታትን በተሻገረ ጦርነት ያልተመዘገበ ቁጥር ነው። በሱዳን ውስጥ ግን በሁለት ዓመታት ብቻ የጠፋ ክቡር የሰው ልጅ ሕይወት ሆኖ ተመዝግበዋል። ከ14 ሚሊዮን በላይ ሱዳናውያን ከመኖሪያቸውም ተፈናቅሉ። በዓለም ላይ ከፍተኛ የተባለ የተፈናቃዮች ቀውስ ያለውም በዚያው በሱዳን ወደ ጎረቤት ሀገራት ሚሊዮኖችም ተሰደዋል። በሀገሪቱ በርካታ አካባቢዎች ከባድ የተባለ የምግብ እጥረትና ከጤና ጋር የሚገናኙ አደጋዎችም ተጋርጦባቸዋል። በሁለቱ ጄኔራሎች መካከል የተነሳው ግጭት ዋነኛው የጦር ሜዳው በከተሞች መካከል ስለሆነ እንደ ካርቱም ያሉ የሀገሪቱ ቁጥር አንድ ከተሞች ሳይቀር ዛሬ ላይ ወደ ፍርስራሽነት እየተቀየሩም ይገኛሉ። የሁለቱ ኃይሎችን ጦርነት በዋነኝነት የሚደግፉት ሀገራት እነማን ናቸው? በርካቶች በሱዳን ያለው ጦርነት የእጅ አዙር ጦርነት ነው ብለው ሲናገሩ ይደመጣል። ለዚህ በምክንያትነት የሚያቀርቡት ደግሞ ከሁለቱ ጄኔራሎች ጀርባ ግፋ በለው እያሉ በግልጽም በስውርም የሱዳናውያንን መከራ ያበዙትን ሁለቱን ጄኔራሎች ለስምምነት እንዳይቀመጡና የመደራደሪያ ነጥብ ጭምር የሚቀርጹላቸው ሀገራትን በመጥቀስ ነው። አሬሴፍን የሚደግፉ ሀገራት ቡድኖች እነማን ናቸው? በቅጽል ስማቸው ሄመቲ ተብለው የሚጠሩትን የአሬሴፉ መሪ በቁጥር አንድነት የምትደግፈው የሱዳንን የወርቅ ሀብት በገፍ እየተቀበለች ዘመናዊ ጦር መሳሪያና ድሮን እንዲሁም በርካታ የጦር ድጋፍ የምታደርገው ሀገር በተደጋጋሚ ጊዜ ስትከሰስ የምትሰማው የተባበሩት አረብ ምሬት ናት። አረብ ምሬት ለሄመቲ ጦር በሊቢያና በቻድ በኩል ድጋፏን ታደርሳለች በሚል በተደጋጋሚ ጊዜ ስሟ ሲነሳም ይደመጣል። ዱባይ በሰብአዊ እርዳታና በሕክምና ሽፋን የሱዳንን አብዛኛውን የወርቅ ክፍል ለሚቆጣጠረው ሄመቲ ድጋፏን ስታቀርብ በምላሹ በወርቅ መልክም ይከፈላታል። ይህንኑ ወርቅ ወደ ሀገሯ ወስዳ ትሸጠዋለች። የገንዘብ ድጋፍ ለአርኤስኤፍም መልሳት አደርግበታለች። ሌላው የአርኤስኤፍ ደጋፊና የጦር መሳሪያ አቀባይ የሊቢያዊ ሀሊፍ ሀፍታር መንግስት ነው። ይሄ ኃይል ለተባበሩት አረብ ብሬት መንገድ ከመሆን ባለፈ ለፈጥኖ ደራሽ ኃይሉ በድንበር አካባቢ የሚደረግ እንቅስቃሴዎችን በመሳሪያ ጭምር እየረዳ የሚገኝም ጦር ነው። ይሄ ጦር በተደጋጋሚ ጊዜ በአል ቡርሃን ሲከሰስም ይደመጣል። አሬሴፍ ከሩሲያ ዋግነር ጋር ግንኙነትና ድጋፍ አለው ተብሎም ይነገራል። በርካታ የውጭ ተዋጊዎችንም እንደቀጠረ የሚገልጹ መረጃዎች ወጥተዋል። በተለይ ከላቲን አሜሪካዋ ኮሎምቢያ በርካቶች እንደሚመለመሉ የሚነገርላቸውን ወታደሮች የምታቀርበው የተባበሩት አረብ ኤምሬትስ ናት። የሱዳን ጦር ደጋፊዎች እነማን ናቸው? በዚህኛው ጎራ ላይ የኢትዮጵያን ታሪካዊ ጠላት የሆነችው ግብፅን በፊት አውራሪነት እናገኛታለን። ግብፅ የሱዳንን ጦር በሎጂስቲክስ እና በሌሎችም ድጋፎች ትረዳለች። የግብፅ ዋነኛ የድጋፍ ምክንያት በአባይ ወንዝ ላይ በምትከተለው አቋምና የሱዳንን ጦር እንደ ዋነኛ ጋር ተጠቅማ በኢትዮጵያ ላይ ተጽዕኖ ለማሳደር ጭምር ነው። በዚህ የተነሳም ለሱዳን ጦር የስለላ ድጋፎችን ጨምሮ በርካታ ድጋፎችንም ትሰጣለች። በቀጠናው ባላት የፖለቲካ ፍላጎት ምክንያት የሱዳንን ጦር ከሚደግፉት ሀገራት መሃል ስትጠራም ይደመጣል። ኤርትራ ለሱዳን ጦር ዋነኛ የጦር መሳሪያዎች መተላለፊያ ድልይም ነች። ኢራን ኢራን በዚህ ጦርነት ከቅርብ ጊዜ ወዲህ ስሟ አብሮ የሚጠራ ሀገር ሆናለች። ለሱዳን ጦር ድሮኖችንና ወታደራዊ ድጋፎችን በመስጠት ስሟ በተደጋጋሚ ጊዜ ሲነሳም ይደመጣል። በዚህ ጦርነት ከጠቀስናቸው ሀገራት ውጭ ሌሎች በርካታ የቅርብና የሩቅ ሀገራት የዚህ ጦርነት ከመጋረጃ ጀርባ ተሳታፊም ናቸው። ለአብነት ያህል ሳውዲ አረቢያ፣ ቱርክ፣ ሩሲያ፣ እስራኤል፣ ሌሎችም ሀገሮች የራሳቸውን ጥቅም ለማስከበር ከዚህ የእርስ በርስ ጦርነት ጋር ስማቸው አብሮ ይነሳል። የኢትዮጵያ አቋምስ ምንድን ነው ያልን እንደሆን ኢትዮጵያ እስካሁን በግልጽ ድጋፍ ሰጥታ ከአንዱ ጎራ ነኝ ስትል አልተደመጠችም። ኤርትራና ግብጽ በአንድ ወቅት የኢትዮጵያን መንግስት የአርኤስኤፍ ደጋፊ ነው በሚል ሲከሱም ተደምጠው ነበር። ይሁን እንጂ ኢትዮጵያ በአሁኑ ወቅት የሱዳንን ግጭት በሚመለከት እየተከተለች ያለችው ፖሊሲ የተረጋጋችና ሰላሟ የተመለሰ ሱዳን እንድትኖር የሚፈልግ ብቻ እንደሆነ ይታሰባል። ከሰሞኑ ዓለም ቀድሞም እንደ ሌሎች ጦርነቶች ትኩረት ሰጥቶ ሊያስቆመ አልቻለም የተረሳ ጦርነት ነው ሲባልለት የከረመው የሱዳን የእርስ በእርሱ መተላለቅ ሌላ አሳዛኝ ክስተትንም አስተናግዷል። የአርኤስኤፍ ፋይሎች የወርቅ ከተማ ወደሆነችው በዳርፉር ክልል ወሳኝ ጠቀሜታ ያላትን አልፋሽር ከተማንም ተቆጣጥረዋል። በከተማዋ ውስጥ ጎሳን መሰረት ያደረገ ዘግናኝ ጭፍጨፋንም ፈጽመዋል። እናትና ልጆች ተረሽነዋል። ወጣቶች ተገድለዋል። ሴቶች ተደፍረዋል። በሆስፒታል ጭምር ሕክምና ላይ የነበሩ ታካሚዎች በጭካኔ ህይወታቸውን እንዲያጡም ተደርገዋል። በአልፋሽር የአር ኤስ ኤፍ ፋይል በገባበት ወቅት ብቻ 2000 የሚደርሱ ንጹሐኖች መገደላቸውን ተመድ ገልጿል። ከዚህ የሞት እልቂት የተረፉ በመቶ ሺዎች አካባቢውን ለቀውም ሸሽተዋል። አሁንም ግን በዚያው በአልፋሽር ከ250 በላይ ንጹሐን ሕይወታቸው በከፍተኛ አደጋ ውስጥ ይገኛል። ሱዳን በወርቅና ነዳጅ ላይ ቆመው ደም የሚያፈሱ ልጆቿ ሀገሯን እያፈራረሱት ነው። ሶስተኛ ክፍል ድረስ በተማሩት ሄመቲና ስምንተኛ ክፍል ላይ ትምህርታቸውን ባቆሙት አልቡርሃን የምትመራው ሱዳን እንደ ሀገር ለመቀጠል ትልቅ ስጋትን በጋረጠረ መጥ ውስጥ ሆና እየዳከረች ሁለት ክረምቶችን አሳልፋ ዛሬም ቅልጥ ባለ ጦርነት ውስጥ ትገኛለች። ሰላም ለዓለማችን ይሁን። ቸርቆዩ